በቅድስቲቷ ሀገር ኢየሩሳሌም የወረደው ቅዱሱ እሳት ኢየሩሳሌም የሦስት እምነቶች መንፈሳዊ ልብ ለሺዎች ዓመታት የተስፋፋ የፍቅርም ምልክት ነች። በዚች ከተማ ልብ ውስጥ የጌታችን የመድኃኒታችን ኢየሱስ ክርስቶስ መቃብር ይገኛል። ቤተ ክርስቲያን የጌታችን ኢየሱስ ክርስቶስ የተሰቀለበት የተቀበረበትና በተአምር የተነሳበት ቦታ። ይህ ቤተ ክርስቲያን በነጭ ድንጋይ የተሸፈነ በጸሎት የተሞላ የእግዚአብሔርን ቃል የሚያንጸባርቅ መቅደስ ነው። በየዓመቱ በትንሣኤ በዓል ይህ ቦታ ወደ ተአምር መድረክ ይለወጣል። በሺዎች የሚቆጠሩ ምዕመ ምእመናን ከዓለም ዙሪያ ይሰበሰባሉ። ልባቸውም በተስፋ የተሞላ ከሰማይ የሚወርደውንም የተቀደሰውን እሳት ለመጠበቅ ይቆማሉ። ይህ እሳት ለ1600 ዓመታት በላይ የክርስቶስን ትንሣኤ እና የእግዚአብሔርን ፍቅር እንዳበራለ፣ አሁንም ኢትዮጵያውያንን ጨምሮ በዚህ ዓመት ያ ተአምር ሆኗል። ከሁሉም ታዲያ ደግሞ የሚያስገርመው ይህ እሳት እንዴት ጀመረ የሚለው ነው። በአንድ ኢትዮጵያዊ ነው ስንላችሁ ምናልባት አግራሞታችሁ ከፍ ይላል። ይህንንም ተአምር በዛሬ ዕለት ልናካፍላችሁ ተገናኝተናል። ሰላም ጤና፣ ፍቅር፣ በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። እንኳንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። ሮማን ጸጋዬ ነኝ ከአክሱም ቲዩብ የምታተርፉበትን ዝግጅት ይዘንላችሁ መተናል። ይህንን ዝግጅት እንግዲህ ምናልባትም ቀደም ብላችሁ አይታችሁት ከሆነ ዲያቆን ሄኖክ ሀይሌ ምስክርነቱን ሰጥቷል። ምክንያቱም በዛው ቦታ ተገኝቶ ነበረ፣ ለትንሣኤ በዓል ማለት ነው። እጅግ በጣም የሚያስገርም ነገርን ነው የምንነግራችሁ። ሰናይ ቆይታ ይሆንላችሁ። ይህ ዕለት እንደ ማንኛውም ቀን ተራ ቀን አይደለም። የጌታችን ኢየሱስ ክርስቶስ የትንሣኤ በዓል ነው። በዚህ ቅዱስ ቀን በኢየሩሳሌም ቅድስት መቃብር ቤተ ክርስቲያን ውስጥ የሺህ ዓመታት ተአምር ይታያል። ከሰማይ የሚወርድ እሳት፣ የተቀደሰው እሳት ለ1600 ዓመታት በላይ ያለማቋረጥ በምዕመናን ልብ ውስጥ ተስፋን ያቀጣጥላል። የነገሩን ጅማሬ እንመልከተው። የኢትዮጵያን ባህላዊ ልብስ የለበሰ ወጣት በተጨናነቀ የኢየሩሳሌም ጎዳናዎች ላይ በተስፋ ተሞልቶ ይራመዳል። የተጨናነቀ ህዝብና የጥንታዊ ቤተ ክርስቲያን በር ከፊት ለፊቱ ይታያል። በአራተኛው መቶ ክፍለ ዘመን ነው። አንድ ኢትዮጵያዊ ወጣት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የወጣ ነው። እስጢፋኖስ የሚባል ከአክሱም ከአክሱም መንግስት ወደ ኢየሩሳሌም ተጓዘ ልቡ በፍቅር በእምነትም ተሞልቶ ነበረም። ከሩቅ አገር ተጉዞ የጌታችን ኢየሱስ ክርስቶስን መቃብር ያለበትን ቅድስት ቤተ ክርስቲያን ለመጎብኘት ተመኝቶ ስለነበር ወደዚያው አቀናም። ግን በቤተ ክርስቲያኑ በር ላይ እጅግ አሳዛኝ፣ ልብ ሰባሪ ነገር ገጠመው። በቆዳው ቀለም ምክንያት ወደ መቃብሩ እንዳይገባ ተከለከለ። ጠባቂዎቹ በጥቁርነቱ ምክንያት እምነቱን ነቀፉ። እስጢፋኖስም ልቡ ተሰብሮ በእምነቱ ግን ሳይደክ ምም ሳይደበዝዝም በቤተ ክርስቲያኒቱ በር ውጭ ቆመ፣ በጸሎት ውስጥም ተጠመቀ። እግዚአብሔርን እንዲህ ሲል ጠየቀ፣ አቤቱ ፍቅርህ ለሁሉም ነው፣ ልቤን እንደሌሎቹ ምእመናን እባክህ ተቀበለኝ ሲል ጸለየም። እስጢፋኖስ በጸሎት ውስጥ በእንባ ፊቱ እየታጠበ ነበረ። በዚህ ሰዓት ሰማዩ በድንገት ይጨልማል፣ እናም የተጨናነቀው ህዝብ በጸጥታ ይቆማል። የቤተ ክርስቲያን ውስጥ የኦርቶዶክስ ፓትርያርክ በጸሎት ውስጥ በድንገት ከሰማይ እሳት የሚመስል ብርሃን ሲወርድ ይመለከታሉ። የእሳት ነበልባል በቤተ ክርስቲያን ውጭ በእስጢፋኖስ ፊት ላይ ይታያል። ይህ ተአምር በርካቶችን አስደንግጧልም፣ በጣም አስገርሟል። በዚያው ሰዓት እግዚአብሔር የእስጢፋኖስን ጸሎት ሰማ፣ ሰማዩ ተከፈተ፣ እናም ከእግዚአብሔር መንፈስ የመጣ እሳት በቤተ ክርስቲያን ውስጥ ሳይሆን በውጭ በእስጢፋኖስ ፊት ወረደ። ይህ እሳት ንጹሕ ቀዝቃዛና በተአምር የተሞላ ነበረ። ህዝቡ በአንድነት ድምፅ ጮኸ፣ እግዚአብሔር ተናግሯል ሲል የቤተ ክርስቲያኒቱ ጠባቂዎች ይህንን ተአምር በማየታቸው በእጅጉ ተገረሙ። እስጢፋኖስም ወደ መቃብሩ እንዲገባ ፈቀዱ። ከዚያን ጊዜ ጀምሮ ይህ ተአምራዊ እሳት በየዓመቱ በጌታችን በመድኃኒታችን በኢየሱስ ክርስቶስ የትንሣኤ በዓል በቅድስቱ መቃብር ቤተ ክርስቲያን ውስጥ ይወርዳል። ይህ የተቀደሰው እሳት የእግዚአብሔርን ፍቅር ለሁሉም መሆኑን የሚያስታውስ ምልክት ሆነ። የዘመናችን ቅድስት መቃብር ቤተ ክርስቲያን በሺዎች የሚቆጠሩ ምዕመናን በጸሎት ውስጥ የኦርቶዶክስ ቤተ ክርስቲያን በመቃብሩ ውስጥ ይገባሉ። እናም ከጥቂት ደ ደቂቃዎች በኋላ የተቀደሰው እሳት ከሰማይ ይወጣል። ህዝቡም በደስታ ይጮኋል። እስከ ዛሬ ድረስ ይህ የተቀደሰ የእሳት ተአምርም ቀጥሏል። በትንሳኤ በዓል ቀን የኦርቶዶክስ ፓትርያርክ ወደ ጌታችን መቃብር ይገባሉ፣ ምንም እሳት ሳይዙ በጸሎት ውስጡም ይጠመቃሉ። ከዚያም ከሰማይ የሚወርድ እሳት ይታያል። ይህ እሳት ሻማዎችን ያቀጣጥላል። በሺዎች የሚቆጠሩ ምዕመናን ይህንን ብርሃን ይጋራሉ። አስገራሚውን ነገር እንመልከት። ይህ እሳት ለመጀመሪያዎቹ ሰላሳ ሶስት ደቂቃዎች አቃጠልም። ይህ 33 ደቂቃ የሆነው ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ በምድር ላይ የኖረበትን ጊዜ የሚያመለክት ነው። ምዕመናኑም እጃቸውን በእሳት ውስጥ ያስቀምጣሉ እናም ምንም ጉዳት አይደርስባቸውም። ይህ የእግዚአብሔር መንፈስ ቅድስናና ፍቅር መገለጫ ነው። ምዕመናኑም ከተቀደሰው እሳት ሻማዎቻቸውን ያበራሉ። የደስታ እምባም በፊታቸው ላይ ይፈሳል የተቀደሰው እሳት በአውሮፕላን ወደ ተለያዩ አገራት ይጓጓዛል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዓል ምእመናን በአክሱም ቅድስተ ማርያም ቤተ ክርስቲያን ውስጥ በጸሎት የእስጢፋኖስ ምስል አላት በተራራ ላይ ቆሞ በተስፋ የተሞላ የእስጢፋኖስ ታሪክ እና የተቀደሰው እሳት መውረድ የእግዚአብሔርን ፍቅር ለሁሉም መሆኑን ያስታውሰናል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥም የተአምር በተለይ ተደርጎ ይከበራል እስጢፋኖስ በእምነቱ ጸንቶ ለኢትዮጵያውያን ክርስቲያኖች የተስፋና የጽናት ምልክት ሆኗል የተቀደሰው እሳት ከኢየሩሳሌም ጀምሮ ወደ ዓለም ዙሪያ ይጓዛል። በአውሮፕላን፣ በመርከብ በእግርም ቢሆን ይህ ብርሃን የእግዚአብሔር ፍቅርን ያሰራጫል። በኢትዮጵያም በአክሱም፣ በደብረ ሊባኖስ፣ በላሊበላና በመላው ዓለም ይህ እሳት ተስፋን ያበራል። የተቀደሰው እሳት ከ1600 ዓመት በላይ የእግዚአብሔርን ቃልና ፍቅርን አስተምሯል። የስጢፋኖስ ታሪክ በጥቁርነቱ ተከልክሎም ቢሆን በእምነቱ ተአምር ያመጣ መሆኑ ለእኛ ትልቅ ትምህርት ነው። እግዚአብሔር ልባችንን ይመለከታል ቆዳችንን ሳይሆን ይህንን ተአምርም ስናስታውስ እንደ እስጢፋኖስ በፍቅርና በእምነት እንድንኖር ይነግረናል ኢየሩሳሌም የሶስት እምነቶች መንፈሳዊ ልብ ያላት ሀገር ናት ለሺ ዓመታት የተስፋና የፍቅር ምልክትም ነች። በዝች ቅድስት ከተማ ልብ ውስጥ የኢየሱስ ክርስቶስ መቃብር ቤት ይገኛል የጌታችን ኢየሱስ ክርስቶስ መቃብር የተቀበረበት እናም በተአምር የተነሳበት ቦታ ነው ይህ ቦታ ይህ ቤተ ክርስቲያን በነጭ ድንጋይ የተሸፈነ በጸሎት የተሞላ የእግዚአብሔር ቃልም የሚያንጸባርቅ ታላቅ መቅደስ ነው በየዓመቱ በትንሳኤ በዓል ይህ ቦታ ወደ ተአምራት መድረኮች ይለወጣል በሺዎች የሚቆጠሩ ምዕመናን ከዓለም ዙሪያ ይሰበሰባሉ ልባቸው በተስፋ የተሞላ ከሰማይ የሚወርደውንም የተቀደሰውን እሳት ለመጠበቅ ይህ እሳት ለ1600 ዓመታት በላይ የክርስቶስን ትንሣኤና የእግዚአብሔርን ፍቅር ሲያበራ ኑሯል ኢየሩሳሌም የሰላም ከተማ ለክርስትና መፈጠር ልብ ነች ከሁለት ሺህ ዓመታት በፊት ኢየሱስ ክርስቶስ በዚች ከተማ ጎዳናዎች ላይ ተመላ አልሶ አስተምሯል። ተአምራትን አድርጓል። የፍቅርና የተስፋ ምልክትን ሰብኳል። እንደ መጽሐፍ ቅዱስ ቃላትም ኢየሱስ በኢየሩሳሌም አካባቢ ብዙ ተአምራትን ፈጽሟል። ከነዚህ መካከልም ብንመለከት በርካታ በሽታዎች የያዟቸውን ሰዎች ፈውሷል፣ ሙታንን ከመቃብር አስነስቷል። ለምሳሌ በዮሐንስ ምዕራፍ 11 ቁጥር 43 እስከ 44 ኢየሱስ አላዛርን ከሞት አስነስቷል፤ ይህም የእግዚአብሔር ኃይል መገለጫ ሆኗል። የኢየሱስ መስቀል ላይ መሰቀልና ትንሣኤውም በኢየሩሳሌም የተፈጸመ የክርስ ክርስትና መሰረቶች ናቸው። እንደ ማቴዎስ ምዕራፍ 28 ቁጥር 6 መሰረት ኢየሱስም ከሙታን ተነስቷል፣ ይህም ለዘላለም ሕይወት ሆኖናል። ከኢየሱስ ዘመን በኋላ ኢየሩሳሌምም ተአምራቱን መመስከሩን ቀጥላለች። በተለይም በቅድስት ቤተ ክርስቲያን ውስጥ የሚከበረው የቅዱስ እሳት ተአምር በየዓመቱ በፋሲካ ወቅት ይከናወናል። ይህ ተአምር ተራ ሊሆን አይችልም፣ ምክንያቱም ለክርስቲያኖች መረጃና ማስረጃ ነው። ከሰማይም የሚወርድ እሳት ሲሆን በቅድስተ ቅዱሳን መቃብር ቤተ ክርስቲያን ውስጥ በፓትርያርኩ ፊት ይታያል ያል ይህ ክስተት ለክርስቲያኖች የኢየሱስ ትንሣኤ እውነትነት መሆኑን የሚያረጋግጥ ነው። በተጨማሪም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትምህርት ኢየሩሳሌም በተለያዩ ዘመናት የተፈጸሙ ተአምራትን ተመልክታለች። ከእነዚህ መካከል በቅዱሳን ሕይወት ውስጥ የተመዘገቡ ፈውሶች፣ መንፈሳዊ ኩነቶች ይገኙበታል። ለምሳሌ ቅዱስ ጊዮርጊስ በኢየሩሳሌም አካባቢ የፈጸመው ተአምር በክርስቲያን መዝገቦች ሁሉ ተመዝግቧል። ዛሬ ኢየሩሳሌም ለሶስት ታላላቅ ሃይማኖቶች፣ ክርስትና፣ እስልምናና አይሁዳዊነት መንፈሳዊ ማዕከል ናት። ከተማዋ በተለያዩ ባህሎችና ታሪኮች የተሞላች ሲሆን በተመሳሳይ ጊዜም ፖለቲካዊና ማህበራዊ ውስብስብነት ያለባት ከተማ ነች። የክርስቲያኖች ማህበረሰብ በኢየሩሳሌም በተለይ በኦርቶዶክስ በካቶሊክና በፕሮቴስታንት ቤተ ክርስቲያን እምነቶች ይኖራል። ይህ ማህበረሰብ በተለያዩ ቤተ ክርስቲያኖች እንደ ቅድስተ ቅዱሳን መቃብር እና የጌቴ ሰማኒ ቦታም በዚያው ይገኛል። ነገር ግን ኢየሩሳሌም ዛሬ ፈተናዎች አሉባት፣ የፖለቲካ ውጥረቶች፣ የሃይማኖት መጋጨትና የኢኮኖሚ ተግዳሮቶች። ነገር ግን የክርስቲያ እምነት ዛሬም ነገም ለዘላለም ጸንቶ ይቆማል። በየዓመቱ በሺዎች የሚቆጠሩ ተጓዦች ወደ ኢየሩሳሌም ይመጣሉ የኢየሱስን ፈለግ በመከተል በተለይም በቅድስተ ቅዱሳን መቃብር ቤተ ክርስቲያን እና በቪያ ዶሎሮሳ መንገድ ላይ በመጸለይ ኢየሩሳሌም ከኢየሱስ ዘመን ጀምሮ እስከ ዛሬ ድረስ የክርስትና መንፈሳዊ ማዕከል ሆና ቆይታለች። የኢየሱስ ተአምራት፣ የቅድስቱ እሳት ተአምርና እንዲሁም በየጊዜው የሚነሱ ክርስቲያኖች እምነት ይህችን ከተማ ባሎን ዙሪያ ላሉ ምዕመናን ተስፋና ብርሃን አድርገዋታል። ምንም እንኳን ፈተናዎች ቢኖሩም ኢየሩሳሌም የእግዚአብሔር ቃል መገለጫ ሆና ትቀጥላለች። የነገዋ ኢየሩሳሌምም የኢየሱስን በድል መግባት በዘንባባ ቅርንጫፎች ያከብራሉ። ልባቸውን በተስፋ ይነደፋል። የጌቴ ሰማኒ ገነት ኢየሱስ በጸሎት ያሳለፈባት የተንበረከከባት፣ በጸሎትም መጠየቂያ ትሆናለች። ለምእመናንም ስለ ክርስቶስ በጥልቅ የማሰላሰል መቅደስ ትሆናለች። የእምነትን መልክ በአንድነት ያብባል። በርካታ ክርስቲያኖች በኢየሩሳሌም ጎዳናዎች ይሰበሰባሉ። የኢየሱስን መልእክት በፍቅርና በአገልግሎትም ያካፍላሉ። የወጣቶች ድምፅም እንደ ወንዝ ይፈሳል። በዘመናዊ መዝሙሮች፣ በዲጂታል መሳሪያ ምስክርነቶችም ስለ ክርስቶስ ይሰጣል። ቤተ ክርስቲያኖች ከጥንታዊ ግንብ እስከ ቀላል የጸሎት ቤቶች የተስፋውን ቃል ይዘምራሉ። በዚህ መሃልም የኢየሱስ ትንሣኤ ሁልጊዜም እንደ ኮከብ ያበራል። ተስፋው እንደ ፋሲካ እሳት ይነዳል። ክርስቲያኖች በሺያ ዶሮሳ ላይ መስቀሉን ተሸክመው የኢየሱስን መስዋዕትነት ያስታውሳሉ። እናም በትንሣኤ በዓል በደስታ ይጮሃሉ። ክርስቶስ ተነስቷል። ይህ ተስፋ በፍቅር የተሞላ ማኅበረሰቦችንም ያገናኛል፣ የተራቡትን ይመግባል፣ የተሰበረ ልብን ይፈውሳል። ተጋድሎ ግን ይኖራል። እንደ ኢየሩሳሌም ጥንታዊ ድንጋዮች ፈተናዎች፣ ሃይማኖቶች፣ ውጥረቶች፣ የባህል ልዩነቶች፣ የፍቅር መልእክት መግለጥ ፈታኝነት ይቆማሉ። ግን ክርስቲያኖች በኢየሱስ ትምህርት የተመሩ እንደ ብርሃን ተሸካሚዎች ለሰላም እና ለይቅርታ ይሰራሉ ጎዳናዎች ላይ እጅ ለእጅ ተያይዘው የእግዚአብሔርን መንግሥት በተግባር ያሳያሉ። ኢየሩሳሌም ለክርስቲያኖች በአንድ ልብ ትመታለች፣ በተስፋ ትንቀሳቀሳለች፣ በፍቅር ታጽናናለች። በእምነትም ተመስጣ እንደ ሁዱ ዘንባባ በጩኸት የምዕመናን ድምፅ ሆሳዕና እያለም የኢየሱስን መገለጥ በደስታ ያውጃል። እናም በዚህች ቅድስት ከተማ የትንሣኤ ብርሃን ለዘላለም ያበራል።